በዛሬ ቪዲዮአችን ከስድስት ኪሎ ወደ አራት ኪሎ የሚወስደው መንገድ እድሳት ላይ እንደሆነ ይታወቃል። ይህ መንገድ በአሁኑ ሰዓት ምን ደረጃ ላይ ደርሷል? አብረን ያለ ስድስት ኪሎ እንግዲህ ልዩ ስሙ የካቲት አስራ ሁለት አደባባይ ይባላል ሰስሰባት አመትምሄድ ዛ ላይ ጥ የተፈጸሙ የካቲት አስራ ሁለት ጭፍጨፋ የሚዘክር ሲሆን ይህ ቦታ ትልቅ ታሪካዊ ቦታ ነው። የሀውልት የሰማዕታት ሐውልት በመባል ይታወቃል። ይህ መንገዳችንን የምንጀምረው እዚህ የስድስት ኪሎ እዚህ ጋር ይገኛል። እሱ ጋር ጀምረን የድሮ አንበሳ ግቢ ያለበት እሱ ጋር ነው መንገዳችንን የምንጀምረው። ከጀርባዬ የምታዩት ይሄ አጥር የድሮ አንበሳ ግቢ አጥር ነው። በዚህ በኩል ጠቅላይ ፍርድ ቤቱን እናገኘዋለን። እዚህ ጋር ስድስት ኪሎ ይሄን ይመስላለች። እዚህ ጋ እንግዲህ ባስ ስቴሽኑ ድሮ ካሳንጅስ ከተለያዩ ቦታ ስድስት ኪሎ ጋር የምንወርድበት ባስ ስቴሽን ይሄን ይመስላል። ለፊታችን የምታዩት መንገድ ደግሞ ኪሎ ጋር ልክ ልደርሱ ስትሉ በተለምዶ ፔፕሲ የሚባልበት አካባቢያ ነው ወይ ደግሞ ወደ ጃልሜዳ ማቋረጫ መንገድ ነች። ይሄ የተሰራ ያሉ ቁጥር ደግሞ ድሮ አንበሳ ግቢ እሱ ነው እዚህ ጋ ያለው። እንደ አዲስ ጥሩን ግቢ እየተሰራ ነው ያለው። እዚህ ጋር ደግሞ የምትመለከቱት ገንዘብ ሚኒስቴር ነው። አምስት ኪሎ አዲስ አበባ ሙዚየም የሚገኝበት አካባቢ ነው ያለ ነው። ፊት ለፊቴ የምታዩት አምስት ኪሎ ያለው አዲስ አበባ ሙዚየም ነው እሱም ግቢው የታደሰ ይገኛል። እዚህ ፊት ለፊት ጊዜ እንደምታዩት ቅዱስ ማርያም ጋር የደረስን ያለ ነው። በፊት እንደምታስታውሱት ለሰር ቤቶች የተለያዩ ሱቅ ቦታዎች ነበሩ እሱም ተነስቷል። አሁን የምንገኘው ቅዱስ ማርያም ጋር ነው። እዚህ ጋር ፊት ለፊት እንደምትመለከቱት አምስት ኪሎ ቅድስተ ማርያም አለች። በዚህ በኩል ደግሞ በፊት መነጽር መሸጫዎች ምናምን የነበረበት ቦታ ነው። ቅድስተ ማርያም በኩል የሚሻገርን ነው በዛኛው መስመር ማለት ነው። ሻግርን ደግሞ ያለውን ነገር መሳቀች ተሻግረን የምንገኘው በቅድስተ ማርያም መስመር በኩል ባለው ያለ ነው። እዚህ ጋር ይሄኛው ፎቅ እንደምትመለከቱት ፈተናዎች ኤጀንሲ ነው ሚኒስትሪ ማትሪክ ፆታ ፍሪንትራንስ ፈተና የሚታረሙበት ቦታ ማለት ነው። እዚህ በኩል ደግሞ የብፁዕ አቡነ ማትያስ መኖሪያ ቤት ይገኛል። ብፁዕ አቡነ ማትያስ ቤት እንግዲህ በዚህ በኩል ነው ያለው። እዚህ ጋር ፓብሊክ ሰርቪሳችን አለች። እዚህ ጋር በፊት ያስታውሱ ሰዎች ካላችሁ ምስኪቶ ማርያም ካለችበት ወይም ደግሞ ብፁዕ አቡነ ማትያስ ቤታቸው ጋ ታክሲ ተራ ነበረ። ወደ ሜክሲኮ፣ ወደ ካሳንቺስ፣ ወደ መገናኛ ምናምን ታክሲ ተራ ነበረ። እዚህ ጋ የምታዩት ቦታ ጋር ነበረ። አሁን ታክሲ ተራው ከዚህ ቦታ ተነስቶ፣ በዛ ጋር ስንደረስ አሳያችኋለው። ብርሃንና ሰላም ማተሚያ ጀርሞ ሆኗል ሁሉም ማለት ነው። እዚህ ጋር አሁን ላይ ምንም አይነት ታክሲ ተራ የለም። አራት ኪሎ ጋር ድሮ መብራት ያህል የነበረበት ነው። ከሱ ፍለፊት እዚህ ጋር ደግሞ ሚኒሊክ ትምህርት ቤት ነው። እሱም አጥሩ ተናክቶ እንዲህ ፍለፊት ፍት ሆኗል ትምህርት ቤቱ። እንግዲህ ይህን ቪዲዮ የምታዩ እዚህ ትምህርት ቤት የተማራችሁ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። እንዴ አራት ኪሎ የደረስን ነው የሚገኘው እንግዲህ ቅድም ታክሲ ተራው ከዛ ወጥቶ ወደዚህ ገብቷል ያልኳችሁ፣ መንገድ እዚህ ውስጥ ገብታችሁ ነው በፊት ጋዜጣ አራኪ ሁኔታ ለታም የሚነበብበት ለዚህ ማለት ነው። እንደመታየቱ አሁን ያለንበት በፊት ላይ የምታስታውሱ ከሆነ ብዙ ስራ ፈላጊዎች ምናምን ስራ እንደዚህ ቁጭ ብሎ ጋዜጣ ያነቡበት የነበረው ቦታ ነው። ለፊቴም ይኸው ሰዎቹ ጋር አሁንም ጋዜጣው አለ። ግን የሚያነብሰው እንግዲህ አይታይኝም እንጂ ጋዜጣው አሁንም ይሸጣል። መሀል አራት ኪሎ ላይ እንገኛለን። ኪሎ ይህም ተመስላለት ይሄ እዚህ ጋር የምታዩት ደግሞ አዲስ የተሰራው የግራውንዱ መሄጃ ነው። ውስጥ ደግሞ እንገባና ምን እንዳለ መሻገሪያውንም ውስጡ የተከፈቱ ሱቆቹንም። የገባ ያሳያችኋለሁ። አሁን ደግሞ አዲስ የተሰራው ክራውን ውስጥ እየገባ ያለው ወደታች ስ እዚህ ይመስላል።

ስጋ ሱቆች አሉ፣ እዛ ጋር ነው ከሞላ ጎደል ይህን ይመስላል። እዚ ጋ የገባ ነው ወደዛ ደግሞ እንሄድና ደግሞ እዚ ጋ የተለያዩ የባህል ልብሶች፣ ቡና ለመጠጣ ስትፈልጉ የተለያዩ ሱቆች አሉ። እንግዲህ ሰው ቀጥራችሁ ለመጠበቅ እንደዚህ ውስጥ ግባ ብላችሁ ፀሐይም ሳይነካችሁ እንደዚህ ቡና የለባችሁ። ዛጋ ሱፎችም አለ። ላገመ ደካሞችም ደረጃው መውጣት ለማይችሉ ሰዎች ሊፍትም አለ። እንግዲህ አሁን ወደ ውጭ እየወጣን የምንገኘው ያል ነው እዚህ ቅድም እንዳያችሁት የገባ ነው። በዚያ በኩል ነበረ፣ አሁን ደግሞ በዚህ በኩል ወጥተናል። ብዙ ጋር የተለያዩ እዣ አደባባይ ላይ የበርቶች ሲዘጋጁ ሰዎች እዚህ አካባቢ እዚህ ጋር ቁጭ ብለው ቦታውን እንዲመለከቱ እንዲያዩ አረፍ እንዲሉ። የተዘጋጀው ቦታ ነው። እስኪ ወደ ላይ ደግሞ ወተን ከላይ በታች ያለውን ቪው ላሳያችሁ። እንግዲህ ከዚህ ጋር ሆነን ወደ ላይ ስንወጣ ያለው ቪው ይሄን ይመስላል። እዚህ ጋር የፌዴሬሽን ምክር ቤት አለ። ሳፊል ለፊት ደግሞ የትምህርት ሚኒስትሩ እናገኛለን። ወደ ላይ ደግሞ እንውጣ ወደ ላይ ይህን ይመስላል። ሳሩና መቀመጫው ከላይ ሆነን ወርታች ስንመለከት ደግሞ ያለው ምስል ይህን ይመስላል። ከበስተጀርባ የምታዩት መንገድ ደግሞ ከቢያሳብ ወደ ስላሴ ወደ በና መችሎ መንገድ ነው እም ይ ስ ይሰባል እዲ ከዛሬ ቪዲዮን ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ በሌላ ቪዲዮ እስከምንገናኝ ድረስ ቻው።